ሚሚን አ መስጠት አያጎልም። ሲጎልብህ ስት ሪል ስቴት ደቨሎፐር አንዶ እንድማለኝና ሲሸጋግርም ምንድን ነው የምታደርግ አልኩት። ያለኝም ብር ሰብስቤ ሶደቃ ሰጠዋለኋል። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ስሰጥ ነው የሚከፈት አልሐምዱ ሊላህ ረብልዓለሚን አላህ ይወፍቀን ሁላችንም ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅ ይባርከው እሱን ሰደቃ ከባለቤት ይጀምራል ከልጆቼ ከቤተ ዘመድ ወደ ህዝብ ይበተናል ለኡማው ይደርሳል ማለት ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንድን ልቤን የሚነካ ሐዲስ ይናገራሉ ከእሳቸው መልአክ በፊት የነበረ ክስተት ነው ሰሒህ ሙስሊም ላይ የተዘገባ አቡ ሁረይራ ያስተላለፉት ሐዲስ ነው በይነማ ረጁሉን ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላይካ ሲጠራው ሰማሉ። ነቢዩ ዓለይሂ ሰላቱ ወሰላም ሰሒህ ሙስሊም ያለ ሐዲስ አንተ ደመና ሆይ የገሌን ማሳህደህ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት፣ የገሌን ማሳህደህ አጠጣ ተብሎ ለደመና ትእዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል ማን ነው ብዬ ደመናውን ተከተልኩት ይላል ይሮጣል እሮጣለሁ ይወርዳል እወርዳለሁ ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል ማሳዎች ወድመዋል አንድ እርሻ ላይ ቆመችና ደመናው አፈሰሳል ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ ደመና የታዘዘለት ልክ በሩን ከፍቶ ሲወጣ አንድ ሰው አለ እገሌ ወይ ስምህ ማን ነው አልኩት። ለምን ጠየከኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናዋ የተነገራት ስም ነዋል። የገሌን ማሳጠጭ ይላል ደመና የታዘዘላው። ለምን ጠየከኝ? ደመና ሲታዘዝላ ይች ነው። ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከሶስት ከፍለው አለዋል። ሰላሳ ሶስት ፐርሰንቱን ሰደቃ የአላህ ነው፣ የእኔ አይደለም። ሰደቃ፣ ሰጠዋል። ሰላሳ ሶስቱን ለኔና ለቤተሰቦች ቤትም ገዛ መኪናም ገዛ። ሌላውን መልሸ ሪኢንቨስት አደርገዋለሁ። ወደ እርሻ ይመልሰዋል። ልባላችሁ፣ ሼር ሆልደሩ ማን ነው? አሁን ከሱ ጋር ሰላሳ ሶስት ፐርሰንት ሼር ያለው ማን ነው? ማን ነው? አላህን ሸር ከቷል። ልባላችሁ፣ ወጣቶች አያስቀናም? አሁን 2.5% ዘካ ለማውጣት ተናንቆናል። አመቱን ሙሉ ያወጣናትን ደምረን ነው አይደል? ሰደቃ ዘካ ተናንቆናል የምናረጋት፣ ተናንቆናል እኮ 33% ከትርፉ። ያ አራሕማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅ። የዓለምን አሳሰብ ከመሩ 50 መጽሐፍ መካከል አንዱ ቅዱስ ቁርአን ነው። ቅዱስ ቁርአኑን ከልጅነትህ ትቀረባለህ እንጂ አንብበህ እንደ ልብ ወለድ አንብበህ እንደ ፍልስፍና የምትገበየው አይደለም። እኔ ሺ ጊዜ ሞከረ ሺ ጊዜ አልተሳካልኝ። በተደጋጋሚ ግን አቅሜ የፈቀደ መጠን ጁማ ላይ እቤት አርብ ሙል ከሆነ ቁርአን የማነብበት ቀን ነው። አጠናለ ብፈልግ ለጓደኞች ኢንሻአሁን ቡብ ነገር ሚያስጠኑ ልጆች ማግኘት ይችላለሁ፣ ኢንተርኔት ላይ ይለቃሉ። አሁን ጉልምስና ምስና ላይ ስለሆንኩኝ ጥድፊያ ላይ ስለሆንኩኝ የገባኝን ነው ያህል የገበየው ብሄድ በቂ ነው በሚል ነውና አንዱ ቅዱስ ቁርአን መሆኑን ልብ እንድትሉልኝ ይፈልጋለሁ። የዓለምን አስተሳሰብ ከመሩ አላህ ቸር ነው፣ እጅግ በጣም ቸር ነው፣ ሩሩም ነው። ኢትዮጵያን ባያለው ባርኳታል። በእስልምና ማስረጃ ልጥቀስ። እዚህ ዘመን ላይ ምናልባትም በህይወት ዘመንህ ኢትዮጵያ ውስጥ መተ የተደሰትክበት ቀን የትኛው ነው ብትሉኝ ለእኔ መጋቢት 24 2003 ዓ.ም ነው። ኢትዮጵያ ከብዙ ሺህ ዓመታት በኋላ ለመጀመሪያ ጊዜ ህዳሴው ላይ ግድብ የጣለችበት ቀን ነው። በቅብብሎሽ አሁን ሰምሮ መልካም በሚባል ደረጃ ላይ ነው ያለው። ይህንን ግን በፕሮፓጋንዳ እጅግ በጣም እንናድና ዜሮ እንሆን ነበረ። አላህ ቸር ስለሆነ እስልምናን ተሰበክን። በእስልምና አማካኝነት አረብኛውን አወቅነው። አረብኛውን ማወቃችንን አያሌ ወንድሞቻችን በራስ ተነሳሽነት የሚለቀቅብንን ፕሮፓጋንዳ በመመከት ተአምር ነው የፈጠሩት እነዚህን ወንድሞች እና እህቶች እናመስግናቸው እጅግ በጣም ይገባቸዋል በደንብ እናመስግናቸው መስግናቸው እኔ እነ መሐመድ አላሩሲ ወይም ሌሎች ጓደኞቼ አዳራሹ ሲገቡ እዛ አዳራሹ ንግግር ማረግ ከሆነ ሐሳቤን ገትቼ ነው የሁላችሁ አላህ ከላከልን አንዱ መሐመድ አላሩሲ አዳራሹ እየገባ ነውና እባካችሁን ተቀበሉት ነው ምለው እጅግ በጣም አስፈላጊ ሰዎች ናቸው። እሱን ብቻ ሳይሆን ሌሎች ወንድሞቻችንም አየር ላይ ሳገኛቸው እግዚአብሔርንም ከልብ አመሰግናለሁ፣ አላህንም አመሰግናለሁ። ነብዩም እስልምና የሰበኩበትን ጊዜ ከልብ እንዳመሰግን ያደርገኛል። ይህ ቪዲዮ ለሴቶችና ሴት ልጆች ላላችሁ ወላጆች ነው። ዛሬ ይሄ ጋውን ለኔ የመጨረሻ ቀን ከሱ ጋር የማያሳልፈው ቀን ነው። ለምን ቪዲዮ አልሰራላችሁም ብዬ ነው በዚሁ 2025 ከአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ በአፕላይድ ማቴማቲክስ ተመራቂ ነኝ። አልሐምዱሊላህ ደስ በሚል ሁኔታ ተመርቂ አለው። እዚ ጋ እኔ ዛሬ ላወራችሁ የፈለግኩኝ ዛሬ እኔ ይሄ የምታዩት ስኬት ይሄ የምታዩት ኮንክሉዥን አላህ ረድቶኝ እዚህ የደረስኩበት ቀን ነው። 16 ዓመት ይህንን ነገር ወላጄም እኔም ለፍተንበታል። ሞር ደግሞ አላህ እንዲሳካ ሆኖ ተሳክቷል። ነገር ግን እውነታውን እዚጋ ማውራት የምፈልገው ትክክለኛ ሳቲስፋክሽን ማለት ትክክለኛ እውቀት ማለት የዱንያውንም በጣም አስፈላጊ ነው፣ ግን ይሄ ነው ትክክለኛ እውቀት ማለት። እኔ እድሉ ቢሰጠኝና መሪ ቢሆን ወይም ደግሞ የሆነ ቦታ ላይ ቢሆን አንድ ሴት ልጅ ስለ እምነቷ ሰርተፊኬት ሳይኖራት ወዳ ትዳር እንድትገባ አልጋብዛትም። ኢቨን መስፈር ትላደርግ ይችላለሁ። ሸሪያ ፍርድ ቤት ላይ ከመጋባታቸው በፊት የቁርአን ሂብዝ ሰርተፊኬት። ሂብዝ ማለት ቁርአንን ያወቀችበት ያሸመደደችበት አይደለም፣ ቢያንስ እስከ በቀራ የቀራችበትና አትሊስት አድሩስ ልሙሒማ ሊኩል ዓመት ልኡማ የምትለውን ኪታብ እነዚህን ኪታቦች አውቃ ልታሳውቅበት በምትችለው ደረጃ ላይ ያለችን ሴት ብቻ ወደ ትዳር እንድትገባ አደርጋለሁ። ምክንያቱም ይሄንን የማደርግበት ትውልድን ለመቀየር ወንዶች በላይ ሴቶች ላይ መስራት ውጤታማ ስለሚያደርግ ነው። ይህንን የምለው ሁለቱን ኪታቦች ማክሲመም በአንድ ዓመት መጨረስ ይቻላል። ሚኒመም በአራት ወር እስከ ስድስት ወር ድረስ ይህንን እውቀት አቺቭ ማድረግ ይቻላል። አንድ ሴት ልጅ ወደ ትዳር ፕሮፖዝ ከተደረገች በኋላ አንድ ዓመት እንዲቀመጡና በዚች አንድ ዓመት እንደዚህ አይነት ስልጠና ወስዶ ወደ ትዳር ቢገቡ አንደኛ ትዳራቸው የተሳካ ይሆናል። በደንብ ትዳራቸው መምራት ይችላሉ። ሁለተኛ ደግሞ አዋቂ፣ ኢንተሊጀንት የሆኑ ትውልድን ማፍራት ይቻላል ማለት ነው። የብዙ አሊሞች የብዙ ፉቃሃዎች ልጆች አንዳንዴ ጣማው ዘፋኝ ሲሆኑ እናገኛቸዋለን ግን አዋቂ የሆነች እናት ልጆች ደግሞ ብዙ ጊዜ ስኬታማ ናቸው። እናም ለመጥመም በጣም ይርቃሉ፣ ምክንያቱም ልጅ ከእናት አይለይም ከእናት ስር ስለሚሆን እናት የምታደርገውን ደግሞ ወዲያው አንደርስታንድ አድርጎ ወደ ስራ ይቀይራል ማለት ነው። ስለዚህ ሴቶች እባካችን ይህ የዱኒያ ስኬት ነው። አልሐምዱሊላይ ከተሳካ ቤስት ማድረጉ የተሻለ ነው፣ ግን ካልተሳካ ደግሞ ከሁሉ በላይ ስኬት ዱኒያ ላይ አይተዋችሁም፣ አክራም አይተዋችሁም፣ መቃብርም ውስጥ አይተዋችሁም። የሁለት ዓለም ደስታ ነው። እናም ደግሞ ሁሌም ከእስትረስ እና ከተለያዩ በሽታዎች ነፃ ለመውጣት ከፈለጋችሁ ዲናችሁ ነው። ወቁ ዱኒያ ምን እንደሆነ ያኔ አንደርስታንድ ታደርጋላችሁ። ምንም የመጣ ነገር ወደ መጣው አይነዳችሁም። ዲፔንደንት ሆናችሁ በእምነታችሁ ላይ በሁለት እግር ትቆማላችሁ። ወላሂ እኔ ለምሳሌ መመረቁም አንድ ነገር ነው። ግን ደግሞ እኔ ከነበርኩበት ዩኒቨርሲቲ መመረቅ ደግሞ አልሐምዱሊላይ ለእኔ ትልቅ ስኬት ነበር። ብዙ ጣውረዶችን አልፌበታለሁ። ብዙ መራራ ጊዜዎችን አልፌበታለሁ አለሁ ሴት ሆኖ ዩኒቨርሲቲ መግባት ደግሞ የሙስሊም ሴት ሆኖ ዩኒቨርሲቲ መግባት በጣም ትልቅ ቻሌንጅ አለው። ብዙ ሴቶች ከኛ ስር ቀርተዋል። ብዙ ተማሪዎች ተባረዋል። አልሐምዱሊላህ እኔ ዛሬ ለዚህ በቅቻለሁ በአላህ እርዳታ። ነገር ግን እዚህ ጋር የተደሰትኩበት ደስታ ይሄንን ቁርአን ያወረድኩበትን ቀን ደስታ አይደርስም፣ ሊደርስም አይችልም። ስለዚህ ሴቶች የዱንያውንም አላህ እስካያሳየኝ ድረስ አይቻለም፣ የአክራውንም ወይም ደግሞ የእምነትንም አይቻለው፣ እምነቱንም የአክራውንም መያዙ የተሻለ ነው። ነገር ግን ፕራዮሪታይዝ አድርጋችሁ መያዝ ያለባችሁ ዲናችሁን ነው። ደግሞ ዘመኑ ለአኽር ላይ ነው ያለን አይደል? እንደ ሁሉ ነገር እየተገለባበጠበት ባለ ሰዓት ማለት ነው። ሶ እባካችሁን ዲናችሁን እወቁ። እንደፈለጋችሁ ኑር፣ እኔ ችግር የለብኝም። አለባበሳችሁ እንደፈለገ ይሁን፣ ስታይላችሁም እንደፈለገ ይሁን። አንድ ቀን ትቀየራላችሁ። እኔ አምናለሁ፣ በዚህ በዚህ ነገር አምናለሁ። ሁሌ አንድ ቀን ትለወጣላችሁ። ፈልጋችሁ አይደለም ሳትፈልጉ ራሱ አላህ ይለውጣችኋል ግን እናንተ ማድረግ ያለባችሁ እንደ አንድ የህይወታችሁ መርህ አድርጋችሁ ይህንን ዲናችሁን እወቁት። ይጠቅማችኋል፣ አይጥላችሁም። ብትመረቁበትም ባትመረቁበትም ብትመደቡበትም ባትመደቡበትም ጽጠት የሌለው የዘላለም ጓደኛ ከዱኒያም ከአኼራ የማይለየን ይሄ ቁርአን ነው። ሶ ሴቶች እባካችሁን ዲናችሁን እወቁ፣ እባካችሁን ዲናችሁን እወቁ፣ ቁርአንን እወቁት። እስፔሻሊ ደግሞ ሴቶች ከሴቶች ቁርአን መማር እድል ካገኛችሁ፣ ፕሊስ ዱዊት አድርጉት፣ በደንብ ጠንክራችሁ ተከታተሉት። ምክንያቱም በሙሉ ልብ ያለምንም ውስዋስ ያለምንም አንዳንድ እንትኖች ቁርአንን ታውቁታላችሁ። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ድሮ የሚያደርጉ የነበረው ሴቶች ሴቶችን እንዲያስተምሩ ያበረታቱ ነበር ያበረታቱ ነበር። አሁን ላይ ግን እንኳን ሴቶች ዲን እወቁ ወንዶቹም ያን ሐል ላይ የሌሉበት ደረጃ ላይ ነው ያለ፣ ነው ለማንኛውም፣ አላህ ጥሩ ነገር ያምጣልን። እናም እኔ እንደ አንድ ሴት ሴትን ምከሪ ብባል ዲንሽን እወቂ ነው ምላት። አሰላሙ ዐለይኩም ወረሐመቱላሂ ተዓላ አሰማቸው። አዑዙ ቢላሂ ሚነ ሸይጧን ረጂም

ኢየሱስ ይወዳሃል። ኢየሱስ ጌታ ነው። መዳም በክርስቶስ ኢየሱስ ነው። የዚህ አለም ንጉሥ ኢየሱስ ክርስቶስ ነው። ይመጣል። መዳም በክርስቶስ ኢየሱስ ነው ያልኩ ነው። ምን ትላለህ አንተ? ኢየሱስ ትመጣ